ዛሬ ደግሞ በሐረግ ድራማ መጥቼላችኋለሁ ማለት ነው። ሐረግ ድራማ እንግዲህ ትናንትና እየተቋጨው ያው እፉዬ ውጤቷን ተቀብላ ውጤቷን ለማየት እየተዘጋጀች ነበር ማለት ነው። ሆኖም ግን እንግዲህ ዲያራና ናታን መንገዱን አስፋልቱን ቀውጥ ያደርገውት ነበር ያመሹትና እንግዲህ የዲያራ እናት ለወንድሟ በሩ ስር ተጠግታ የማታውቀው እናቱ በሩን አንኳኩታ እባክህን ልጄ፣ እኔ ነኝ። ደግሞ ምን ፈለግሽ ሲላት፣ እባክህን እኔ ነኝ ልጄ እህትህ እስካሁን ድረስ አልገባችም እባክህን በርህን ክፈት ብላ በሩን ከከፈተላት በኋላ ከዛ በኋላ ምን ፈለግሽ ምን አርገሻት ነው ከቤት ያልመጣችው ምን ሆና ነው ብሎ ሲጠይቃት እማቀው ነገር የለም እባክህ፣ ልጄ ካነሳች እስኪ በአንተ ስልክ እንኳን ደውል፣ አለችው ማለት ነው እንግዲህ። እሱም በሱ ስልክ ሲደውል ዲያራም፣ ወንድሜ እስከዛሬ ዛሬ ለበደልኩ እስከ ዛሬ ለሰደብኩ እስከ ዛሬ ላንቋሸሽኩ እስከ ዛሬ ላደረግኩ ሁሉ እባክህን ይቅር በለኝ ብላ ስትለው ምንም አላደረግሽኝም፣ ምንም ብታደርጊኝ ደግሞ አንቺ እህቴ ነሽ እኔ አልቀየምሽም አላት። እሺ ይቅር ብለኸኛል? አለችው። አዎ ይቅር ብዬሻለሁ። እባክሽ አሁን ያለሽበትን ንገሪኝና መጥቼ ልውሰድሽ አላት። ግን ጠጥተሻል? እንዲህ እህቴ ሲላት፣ ትንሽ ነው የጠጣሁት ወንድሜ። ለማንኛውም ይቅርታህን ንገረኝ። ይቅር አረክልኝ ይቅርታ፣ ይቅር ይቅር ብለኛል ስትለው አዎ ይቅርብ እየሻለሁ እህቴ። ደሞ አንቺ ምንም ብስታረግኝ እኔ አልቀየምም፣ አንቺ እኮ እህቴ ነሽ አላት ማለት ነው። ከዛ በኋላ እሷን በጣም ደስ ብሏት ለናታን ወንድሜ ደወለ እወድሻለሁ ካሁን በኋላ የምትፈልጊውን ሁሉ አደርግልሻለሁ አለኝ፣ አሁን ይመጣና ይወስደኛል እያለች ለናታን እያወራች እንግዲህ እዛው እየተንዘባዘቡ ሰክረው ስለነበረ እዛው እየተንዘባዘቡ ወንድሟ ይመጣል ማለት ነው። ወንድሟ ከመጣ በኋላ ስልክ ይደውልላታል። ስልክ ከደወለላት በኋላ ወንድሜ እዛ ጋ መኪና የታየኝ ይመስለኛል፣ በቃ እንተዛውን እኔ ተሻገሬ ይመጣለው እያለችው ናታን ፊቱን ከልሎ በቃ አንቺ በስነ ስርዓት አይተሽ ተሻገሪ፣ እኔ በዚህ ሄዳለው ሲላት፣ አይ ወንድሜ ይሸኛል፣ ናታን ና እያለችው፣ አይ አይቻልም፣ ወደዛ አልሄድም፣ ስለዚህ አንቺ ሂጂ እኔ በእግሬ ነው የምሄደው ብሏት፣ ዝም ብሏት ሲሄድ አንተ እኮ ድሮም ደረቅ፣ ምን አይነት ደረቁ ነው እያለች እንግዲህ ወደ ወንድሟ ሄደች ማለት ነው። ወደ ወንድሟም ከሄደች በኋላ ከቤትም ገብታ እናቷ በሯን አንኳኩታ እባክሽን ልጄ አንችን ያስቀየመብኝ ሰው ማንነው ንገሪኝ፣ ማን ነው ልጄን እንደዚህ ያስቀየማት ብላ ስትላት እንግዲህ ዲያራ ከውስጥ ሆና ዘወር በይ፣ ካጠገቤ ዘወር በይ ከበሬ ላይ ማንንም ነው ማውራትም አልፈልገው አለች ማለት ነው። ምን ነው ልጄ፣ ምን ሆንሽብኝ ነው? ምን አስቀይሜሽ ነው? ምንድን ነው? ብላ ስትላትም ዲያራ ግን ዘወር በይ ከማለት ውጪ ምንም አልተናገረችም ማለት ነው። እንግዲህ እናቷም እሺ ብላ ከበሩ ዞር ብላለች ማለት ነው። እንግዲህ የዲያራ እናት በክብሯ አትደራደርም ማለት ነው። እሷን እንትን ያለ ሁሉ ያው እንግዲህ ይወገዳል ማለት ነው። ምናልባት እንግዲህ እነዚህ ሁለት ልጆቿን ምን ታረጋቸው ይሆን ብዬ ፈራሁ ማለት ነው እኔ ምክንያቱም እናትየዋ ለእሷ ያልታዘዛት ሰው ካገኘች ለእሷ የማይታዘዝ ወይም እሷ ሚላት እሷ የምትለውን የማያረጉ ከሆነ ልጆቿን ትቀጣለች፣ ትገፋለች እና የዲያራ እናት በጣም ኃይለኛ ሴት ናት ማለት ነው ስለዚህ ዲያራን የሆነ ነገር ታረጋት ይሆን አላቅም። እንግዲህ እና ሌላው እንግዲህ እፉዬ ዳጊ ለእፉዬ ደውሎላት፣ እፉዬም እንግዲህ ዳጊ ምንድና ያላት እባክሽን እፉዬ እባክሽን እህቴ ከተመቸሽ ነይ ዛሬ ሲላት፣ እሺ እመጣለሁ። ምን ነው ገንዬ ሰላም አደለችም እንዴ ስትለው፣ አው ገንዬ በጣም ናፍቃሻለች አለች። ና ልታይሽ ትፈልጋለች። እባክሽን ነይ አላት እሷም አሁን ተነስቼ እመጣለሁ ብላ ነጠላዋን አለበስ አድርጋ ወደ እነ ናታ ና ማነው ዳግም ቤት ሄደች ማለት ነው እነ ዳግም ቤትም ስትሄድ ገንዬ ሶፋን እያረጋገፈች ቤቷን እያስተካከለች ነበረ አላየቻትም አራግፋ የጨረሰችው ፎት ሶፋ ላይ ሄዳ ቆጫለች ማለት ነው ከዛ ዳጊን ተነስ እያለች በሶፋ ጨርቅ በሶፋ በመደገፊያው እየደበደበችው እያለ ከዛ ዘወር ስትል እፉ እየሄዳለች ከኋላዋ ማለት ነው አይ ነው ወይስ ልጄ ናት ብላ ልጇ ላይ እንግዲህ ተጠመጠመችባት ማለት ነው። አይናት እናት እኮ በቃ ኔ እንጃ እስማ። ከዛ በኋላ እሷም እንግዲህ እያገላበጠች ከሳመቻት በኋላ እውነት እፉዬ ነሽ ወይስ አይኔ ነው እያለች ኔ፣ ኔ እንዴት ነሽ ተሻለች ደህና ነሽ ተመልሼ መጥቼ ጥቅሻለሁ እያልኩሽ ብላ በዚህ ጀመሩ። ከዛ አሁን ልጠይቅሽ መጣሁ ነጠላ ለብሼ በዛውም ቤተክርስቲያን ልሄድ ብዬ ስትላት፣ እንዴ እሱም አብረን ነው የምንሄደው እኔ መጣለሁኝ እንሄዳለን ብላ ስትላት

ከአንቺ ጋር ከሆነ የትም እሄዳለሁ አለች ማለት ነው። ገኒ ከዛ በኋላ እሺ ተባብለው ተነስተው ሲሄዱ ዳጊም ብድግ አልና እኔ ስለምን አብሬያቸው አልመጣም አላቸው ማለት ነው። ከዛ በኋላ እሺ ጥሩ እና በቃ አለችው እፉዬ ማለት ነው። ከዛ በኋላ እሱም በቃ እናንተ እየሄዳችሁ ጠብቁኝ፣ እኔ ልብሴን ቀይሬ መጣው ብሎ ዳጊም እንግዲህ ልብሱን ቀይሮ ተከተላቸው ማለት ነው። ከዛም እዛ ቤተክርስቲያን ከደረሱ በኋላ እንግዲህ ሁሉም ሶስቱም የየራሳቸውን ጸሎት ጸልየው ነበረ እንግዲህ እፉዬም እባክህን ፈጣሪ የማልችለውን ፈተና አትፈትነኝ፣ ከናታን ጋ ያለውን ነገር ምክንያት ፈልገህ አገናኘን፣ እባክህን ከዚህ በላይ አትፈትነኝ እያለች እየጸለየ ነበረ እና ዳጊም እንግዲህ ሁላችንም ተሰባስበን በደስታ እንድንኖር ፈጣሪ ሆይ ባክህን እርዳን፣ እያለ ሁሉም የየራሱን ጸሎት እያደረሰ ነበር። እናትም እንግዲህ የልጆቼን መከራ ለልጆቼን ፈተና ሁሉ አምላኬ ሆይ ለእኔ አድርገው እያለች እየጸሌች ነበር፣ ገነትም ማለት ነው። እንደዛ ጸልየው ጸሎታቸውን ካደረሱ በኋላ ሦስቱም ተነስተው እየተጓዙ፣ ከዛ በኋላ በይ እፉዬ እቤት ደርሰሽ ቁርስ በልተሽ ትሄጃለሽ ስትላት አይገን ዛሬ ልሄድ፣ ሌላ ቀን መጥቼ እበላለሁ፣ ዛሬ ግን በዚሁ መሄድ አለብኝ ብላት፣ እንግዲህ እፉዬም ተመልሳ መንገዷን ቀጠለች፣ ወደፊት ማለት ነው። ከዛም ቀጥ ብላ የት ነው ሄደችው? ሆስፒታል ውጤቱን ለመውሰድ ነበር የሄደችው ማለት ነው። እንግዲህ ውጤቱ አላቅም እስኪ፣ ውጤቱን አብረን እናየዋለን ማለት ነው። ፉየም እንግዲህ ውጤቱን ለመክፈት እያለች ነው ድራማው ያቆመው ማለት ነው። ከዛ በኋላ ገኒና ዳጊም ቤት ከደረሱ በኋላ ማነው ቢኒ ከቤት ነበር ማለት ነው። ከዛም ቁርሳቸውን አቀራርበው ቁርሳቸውን እየበሉ እያለ ዳጊ እንግዲህ ማነው ቢንያም እናትና ልጅ ግን ተነስታችሁ ቤተክርስቲያን ስትሄዱ እንዴት ነው እኔን ያልጠራችሁኝ ብሎ ሲላቸው አንተ ነሀ እንቅልፍህ እኮ በጣም አሳዝነኝ ነው የተውኩ፣ ካለው ዳጊ ማለት ነው። ከዛ በኋላ ግን እኔ እኮ ምንም ትዝ አላልከኝም እኮ ጭራሽ እንዲያው እኮ ድንገት ነው ብድግ ብዬ ሄድኩት አለች። ብን አንቺማ አበይ ዝም በይ፣ አንቺ እኮ ልጅሽን ስታገኚ ረሳሽን እኛን ሲላት፣ ወይኔ ቢንዬ ሳልነግርህ ዛሬ እኮ እፉዬ መጣች አለች ማለት ነው። ይሄ ለምን ማለት ነው እና ከዛ በኋላ እንደዛ እየተሳሳቁ ቁርሳቸውን እየበሉ በቃ እና ምን ማን ደውሉላት፣ መጣች ሲል እንዴት መጣች ሲል ቢኒያም እኔ ደውዬላት ነው አለ ዳጊ ማለት ነው። ባለፈው እኮ ግን እኔም ደውዬላት አታነሳም ነበር ሲለው፣ እኔም በአጋጣሚ ደውዬለት በአጋጣሚ ነው ያነሳችው፣ ግን ደግሞ መጣች እየተባባሉ እንግዲህ እነሱም ደስታቸውን እንትን እያሉ ድራማው እዚህ ላይ አብቅቷል ማለት ነው። እንግዲህ ቀጣዩን ደግሞ አብረን እናየዋለን ማለት ነው። ለዚህ